እስቲ ዛሬ ልመርቃችሁ አሚን በሉኝ። ዝም ብላችሁ አሚን በሉ። በጣም ወዳት ላይ ነበረች እና አገባኋት። ያገባኋትን ግን ድንግል ነኝ ምናምን ብላ ነው። ከዛ ልክ እንዳገባኋት ኢትዮጵያ ያላችሁ ሙስሊሞች ደግሞ ኢትዮጵያ ያላችሁ ሙስሊሞች ኢትዮጵያ ውስጥ ተደብቃችሁ ድል ለኢራን ስትሉ የነበሩት ደግሞ እናንተ ደግሞ ለሕይወታችሁ እንደገና ትሰጋላችሁ። ዲቪ ደርሶኝ ወደ ኢትዮጵያ ልሄድ ነው። ክብር ለአንተ ይሁን አምላኬ። በቃ የመሞቻ ትኬትህን እየቆረክ ነው ማለት ነው። መሶብ ውስጥ እንጀራ ቢጠፋ እኮ እናት ላይ እንዲመሳደብ እንዲሆን ነገር ማለት አይቻለም። እናትም መቆጣት አይቻለም። ቢኖራት ከኛ በላይ የምታስቀድመው ነገር የለም። ፕሊስ አገራችንን እንውደን። አላህንም አምናለሁ ግመሌንም አስራለሁ። ክብረ ነው ጌጤ ነው ብዬ እኛም መመሳሰሉ ለምን አስፈለገ ነው አሁን እኛም መመሳሰሉ ለምን አስፈለገ? ሲጅል ሲባል ሰምታችሁ ታውቃላችሁ? ወማ አድራ ከማ ሲጅል፣ ወማ አድራ ከማ ሲጅል ስለሚባለው ፕላስቲክ ሚሳይል ምታውቀው ነገር አለ። ሲጅል ለማቆም የሆነ መሳሪያ ተገኝተዋል እያሉ የሆነ አይረንደም ኢትዮጵያ ፋብሪካለች እየተባለ ነው እና ኢራን ማታ የተኮሰችው አፐርሶኒክ ሚሳይል ስሙ ስጅል ይባላል። ሆማ አድራ ከማ ስጅል ስጅልን ሁላችሁም ታውቁታላችሁ፣ ግን ላስታውሳ። እኔ ምንም ሀሳብ ልሰጥሽ አልፈልግም፣ ግን የሆነ ልጅ ደግሞ ከአንቺ ፍቅር ይዞት እንደሆነ ነገር እየሆነ ነው ሲባል ሰምቻለሁ። ስጦታዬን መቀበል ፈልጊ ከሆነ ከገቢው ጥንቃቄ ሳያደርግ መንገድ ያቋረጠ አንድ መቶ ብር ለተሽከርካሪዎች በተፈቀደ መንገድ ላይ ያለበቂ ምክንያት የቆመ ወይም የተጓዘ 100 ብር። የእግረኛ መንገድ በሌለበት የመንገዱ ቀኝ ጠርዙን ይዞ እየተጓዘ 100 ብር። አይ እኔም ምል ምን ብንሰራ ነው ማንቀጠው ይሄ የውስጣችን ችግር ነው ግን ዘጠነኛው፣ ችግሩ ከእኛ ጋ ምንድነው ሊሆነ? ዘጠነኛውሽን የምታይ ከሆነ ከዛሬ በኋላ ልታቆም ይገባል። ኩ ዝ ዝ ስ አሁን የተነበበው ዜና እንደ ዛሬ ገብቶኝ አያውቅም። በደንብ እንንቃና፣ እሱን ቀልድ ትደግሚ ወደ እስቲ ዛሬ ልመርቃችሁ፣ አሚን በሉኝ፣ ዝም ብላችሁ አሚን በሉ። በጣም ወዳት ልጅ ነበረች እና አገባት። ያገባዋትም ግን ድንግል ነኝ ምናምን ብላ ነው ልክ እንዳገቧት አረገዘች። እና አሁን እኔ ማለት ነው ያንን ማለት የእኔንም ድንግልና ስለወሰደች አሁን ያ ነገር ምናምን በቃ እንትን እያለኝ ነው። ግን እንዳልፈታት ደግሞ በጣም አሳዘነች። እና እንዴት ይታያል አሁን ብፈታት? አትፍታት። አርግዛለች። ይሻለን ከአንተን ያረገዘችው ለምን የአንተን ትመልስ፣ እንደው የአንተን ትመልስ። ከዛ አንድ ኩል ትሆናላችሁ። ስለዚህ ከአንተ ከሆነ ያረገዘችው በቃ ልጅን አሳብትት፣ ሰድክራት አጀር ታገኝበታል። ግን አንተ አሁን ዋሽታኛለች እያልክ ነው አይደለ? አሁ በጣም ዋሽተኛ ዋሽተኛለች። በዛ ላይ ደግሞ እኔ ድንግል ካልሆነ ሴት ጋር በመገናኘት አልፈልግም ነበር የመጀመሪያ ገ ነበርከባባኛም ወንድም ሲያገባ ማውሸት የለበትም፣ ሴትም ስታገባ ማውሸት የለባትም። ነቢ ስ ላ ሰለም ከእውነተኛ መሆን አለባቸው ብለው

ምንድነው ሰው ነው ወይስ ምንድነው? ነገራችን ላይ በትዳር ታይም መዋሸት ችግሩ በእናንተ ላይ በቃ፣ አትዋሹ ያለውን እውነታ አትካል በተለይ ደግሞ እንደዚህ የሚታይ ነገር ከሆነ እጅግ በጣም አስቸጋሪ ነው የሚሆን። ኤንስ አንቺ ከዚህ የጸዳሽ ነሽ። እስቲ ጨብጭኝ። አህያ ቢሉት አዋ አህያ ነኝ አላሉ አይ ለራስሽ አሁን ደግሞ እንግዲህ ይቺን ሶስት ሶስት እያደረጋቸው እየቆጠባቸው የላካቸው አህትን የጦር ሚሳኤል ስታን የዛኔ ነው ለአገር ወጣችሁ። እርዱን ማለት እርዱን፣ አገራት እርዱን፣ አልቻለም የጦር ሚሳኤል አለቀብን፣ እስራኤል ልትወድቅ አልቻለችም እርዱን ትላላችሁ። ከዛ ኢትዮጵያ ያላችሁ ሙስሊሞች ደሞ፣ ኢትዮጵያ ያላችሁ ሙስሊሞች ኢትዮጵያ ውስጥ ተደብቃችሁ ድለ ኢራን ስትሉ የነበሩት ደሞ እናተ ደግሞ። ለህይወታችሁ እንደገና ትሰጋላችሁ። ለህይወታችሁ መስጋት አለባችሁ። የኢራን እጇን ታች ጊዜ ኢትዮጵያ የተደበቅሽ ሙስሊም ፍሪ ለህይወት ስጊ። የምትናዘዙት ነገር ካላችሁ እንጊዜ አሁኑ ተናዘዙ፣ አሁኑ ተናዘዙ። ምንድነሽ? ሰው ነሽ ወይስ ምንድነሽ? ምንድነህ? አንተ ምንድነህ? ሰው ነህ ወይስ ምንድነህ? አራፕሊ ሰርፕራይዝ አታርጉን፣ አፍጥኑልን። የምር ጦርነቱን አፍጥኑልንና ከእኛ ጋር የሚፋለሙ እስቲ ዲቪ ደርሶኝ ወደ ኢትዮጵያ ልሄድ ነው። ክብር ላንተ ይሁን አምላኬ። በቃ የመሞቻ ትኬትህን እየቆረክ ነው ማለት ነው ብላችሁ እኮ እናንተ ስታማረሩ ሰምቻለሁ። መሶብ ውስጥ እንጀራ ቢጠፋ እኮ እናት ላይ እንዲመሳደብ እንዲሆን ነገር ማለት አይቻልም፣ እናትም መቆጣት አይቻልም። ቢኖራት ከኛ በላይ የምታስቀድመው ነገር የለም። ፕሊስ፣ ሀገራችንን እንውደድ። አላህንም አምናለሁ ግመሌንም አስራለሁ ያለውን ሰው የታቆታላችሁ። ከበረሃ ግመሉን እየጎተተ መጥቶ በር ላይ ሲደርስ በገመድ ላይ አስሮ ሲል ወዳጁ አይቶት፣ ተው አላህ ይጠብቃታል፣ አላህን አታምንም እንዴ? ለምንድን ነው ገመድህን የምታስረው? ቢለው የለም የለም፣ አላህንም አምናለሁ ግመሌንም ማስራለሁ አለ። ይህም ማለት እግዚአብሔር እንዲጠብቅን፣ አላህ ነገራችንን እንዲጠብቅ ስንለምን መጀመሪያ የራሳችንን ድርሻ መወጣት እንዳለብን የሚያስገነዝብ ስንለምን ስንማጸን መጀመሪያ የእኛን ጥንቃቄ ሪያሊቲው ያ ነው። እኛን እንጂ በጨበጣ ያለነው ሪያሊቲው ይሄ ግመለህንም አስረ ተወኩል ማድረግ ነው። እንዲህ ማታ ስተኝ እኮ ግዴታ በር ትዘጋላችሁ። ለምንድን ነው የሚዘገቡ? እኛም መመሳሰሉ ለምን አስፈለገ ነው አሁን

እና ኢራን ማታ የተወከሰችው አፐርሶኒክ ሚሳይል ስሙ ስጅል ይባላል። ወማ አድራ ከማ ስጅል። ስጅልን ሁላችሁም ታውቁታላችሁ፣ ግን ላስታውሳችሁ፣ ከሀበሻ አብርሃም የሚባል ሰውዬ ዝሆኑን ሰብስቦ ከአባል ለማፍረስ ሄዳል። በዚህ መንገድ ላይ ሲሄድ እንግዲህ ሁሉም ሰው ይፈረዋል። ምንም የሚይመልሰው የለም። በጣም ደግሞ ብዙ ሰራዊቶችን ይዟል ከኋላ። የዚህኔ ነው እንግዲህ አላህ ከአባል ለመጠበቅ ሲባል ወፎችን ወደሱ ይልካል። እነዛም አባቢል የሚባሉ ወፎች በእግሮቻቸው ላይ የጋሉ ድንጋዮችን ይዟሉ። በዛ ድንጋይ ነበር ያን ሁሉ ሰራዊት የጨረሱ ያ ድንጋይ ስሙ ምን ይባላል? ስጂ ስሙ ከዛ ነው የተወሰደው። አንዴ ከተተከሰ መመለሻ የለው። ሚዲያ ያጠፋል ነው አሻማ ወይ አጆሌ አራ ሁኖቲ ጌይስ እ ምንድን ነው ምንድን ነው ምንድን ነው ምንድን ነው? እንደዚህ አይነት ባህል አለ? ፕሊስ ንገሩኝ። እንደነዚህ አይነት ነገሮች በጭንቅላታችን ስናስብ የሆነ ደርቲ ማይንድ ነው እኛ ጭንቅላት። እና ቅድም ያልኳችሁን ስጅል ለማቆም የሆነ መሳሪያ ተገኝተዋል እያሉ የሆነ አይረንደም ኢትዮጵያ ፋብሪካ አለች እየተባለ ነው። የምታዩት አየር መቃወሚያ ነው እንግዲህ። ለእስራኤል ልንሸጥ ድርድር ላይ ነን፣ በቅርቡ እንሸጥላታለን። የኢራን ኒውክሊየር መቋቋም ይችላል ብለን እናስብ እና እንደ ሀሳብ ለእስራኤል ብልቅ ምን ይመስላችኋል? እንደ ሀሳብ ማለት ነው። በነፃም ቢሆን እንላክለት። ምንድን ነው ዩቲ? ምንድን ነው ምንድን ነው የምታሳይን? ምንድን ነው? ምን እናድርግ? እኔ ምንም ሀሳብ ልሰጥሽ አልፈልግም፣ ግን የሆነ ልጅ ደግሞ ከአንቺ ፍቅር ይዞት እንደሆነ ነገር እየሆነ ነው ሲባል ሰምቻለሁ። ስጦታዬን መቀበል የምትፈልጊ ከሆነ ወይ ይሄን ወይ ደግሞ ይሄን መርጠሽ መውሰድ ትችላለሽ። አንቺ ከፈለግሽ ደግሞ ሁለቱንም መውሰድ ሲያለሽ፣ አይዞክ ወንድሜ፣ አይዞክ አይዞህ ወንድሜ። ሰሞኑን ዩናይትድ አረብ ኤሚሬት ከሼክ መሐመድ ቢን ዛየድ ጋር ስንወያይ ኢትዮጵያ ውስጥ የእስልምና ኢንስቲትዩት መክፈት እናስባለን፣ ምን ታግዘናለህ አልኩት። ብዙ እናግዛችኋለን። ምን ትፈልጋላችሁ? ማስተማርም እናስባለን አለኝ። አይ እንድታስተምሩን አንፈልግም፣ እናንተ ዲን ጠፍቶባችኋል፣ ከሲ ለከላችሁ። እኛ እያሰብን ያለ ነው ቶሎ ቶሎ ብለን ሰሞኑን ዩናይትድ አረብ ኤምሬት ከሼክ መሐመድ ቢን ዛይድ ጋር አላህ በቃ ወቴል ከለአያሙ ኑዳዊል ውሃ በይነናስ ነገሮችን በሰዎች መሃል ይለዋውጣል ይባላል። አላህ ወቴል ከለአያሙ ኑዳዊል ውሃ በይንናስ ቀናቶችን፣ ሁኔታዎችን እንገለባብጣቸዋል እንዳለው ነው። እዚህ ጋር የምትመለከቱት ፖሊስ እስራኤላዊ ነው። ተጠባባቂ ወታደር ሆኖ በካን ዩኑስ በተለያዩ የርዛ አካባቢዎች ላይ ዘምተዋል። አሁን ግን ምንድን ነው ያለው በኢራን ሚሳኤሎች ቤቱ ከወደመ በኋላ ቤቴ ይወድማል ብዬ አስቤ አላውቅም። ህመሙን ደራርቦ ይስጣችሁ። የፈለስጤማውያንን አባቶች እናቶች እንዳሰደዳችሁት ሁሉ መሰደድ የእናንተ ጣፋንታ ሆነ። እውነት ህመሙ ምን ያክል ከባድ እንደሆነ ትመለከታላችሁ። ከዛ ሙሉ ለሙሉ ቁርአንን ካሀፈዘች በኋላ ይቺ ቱርካዊ ለአባቷ የነገረችበት መንገድ አሁን ላይ ብዙዎችን እያስገረመ ይገኛል። ተመልከቷት እስኪ ሙሉ ለሙሉ ቁርአንን ሀፍዛ ቀጥታ ወደ አባቷ ነበር የደወለችው። እናም ቀጥታ የተናገረችው ነገር የአላህን ሰላምታ ካቀረበችለት በኋላ አባቴና እናቴ ሆይ እኔ ለእናንተ በጀነት ውስጥ ማለት ነው አክሊልን አስቀምጥላችኋለሁ፣ ምክንያቱም አሁን ሐፊዝ ሁኛለሁ ትለዋለች። እናም ማለት ነው አባትየው ራሱን መቆጣጠር ከብዶት በለቅሶ ነበር። እስኪ ተመልከቱት። ምንም አላለም። ዱአ ብቻ ነበር ያደረግላት። አሁን ይህን ያፈሽ ይሆን አላህ ለጥሩ ነገር ያደርግልሽ ነበር ያላት ማለት ነው። አንቺ የእኔ ሁልጊዜም ትንሿ ልጅ ነበር ያላት። ይሄ ስሜትን የሚነካ ንግግር ማለት ነው። አሁን ላይ ብዙዎች እየተቀባበሉት ይገኛሉ። ሁልጊዜ ቤተሰቦች ልጆቻቸው አሁን እንደነዚህ አይነት ልጆችን ነው መፍጠር የከበደ የምሬ ነው የምላችሁ። ሚዲያውም ትልቅ ጫና አለ፣ ግን እንደነዚህ አይነት ሰዎች ደግሞ በጣም ያስፈልጉናል። ኢራን ለእስራኤል ሰርፕራይዛለኝ ለሊት ጠብቂ ባለችው መሰረት ዓለምን ያስደመመ ሚሳኤል ጥላባታለች። በዚህም ቴል አቪቭ የሚገኝ ሆስፒታል እንደተመታ መረጃዎች እየገለጹ ይገኛሉ። በአንጻሩ ራሺያ ኢራንን እናግዝ ቢሉም ኢራናውያን ግን እኛ ለዚህ ጦርነት በቂ ነን በሚል ምላሽ የቭላድሚር ፑቲንን ግብዣ ውድቅ አድርገውታል። በአንጻሩ አሜሪካ ራሲያን ሸንጎጥ ባረገችበት ንግግር እዛው የዩክሬን ጉዳይሽን ጨርሺ እያይ መለከትሽም ስትልም ተናግራለች። አሪያ ዶናልድ ትራምፕ እስካሁን ያልተነካ የሚባለው የኒውክሌር ማብሪያ ጣቢያ ለመምታትም እጃቸውን ማስገባታቸውን ገልጸዋል። የኢራኑ መሪ ሀያቶላ ግን አሜሪካ እጅሽን ካላነሳሽ አሁንም አጸፋ አይቀርልሽም፣ የእስራኤል ጣፋንታ ይደርስሻል። የእርሳቸው ንግግር ነበር አሁንም ውጥረቱ እንደቀጥለን ያለው አገራትን በየተቧደኑ የራሳቸውን ጎራ እየመረጡ ይገኛሉ። ይህ ጦርነት አስቸኳይ የተኩስ አቁም ስምምነት ካልተደረገበት ሶስተኛው የዓለም ጦርነት ፍፃሜ መሆኑን ፍንጮች እያሳዩ ይገኛሉ። ምሁራኑ ግን እባካችሁ ሰከን ባለ መንገድ ጉዳዮቻችሁን ፍቱ፣ ችግሮቻችሁን ፍቱ እያሉም ይገኛሉ። ከታሪክ ምህዳር ቢያነሱም፣ እንዲሁም አሁን ባለው ነባሪ ሁኔታ ኢራንንና እስራኤልን የሚያጣለ ነገር የለም። አሁንም የፖለቲካ ሽኩቻ ነው ቢባልም የያዙት ነገር ግን አሁን ወደ ማኅበረሰቡ እየገባ ሕዝብም እየተገደለ ያለው ጦርነቱ የከፋ ደረጃም ደርሷል። ኢራንና እስራኤል ጉዳይ ለየት ያለ መረጃ ካገኘው ማጋራቹ ይሆናል። ሰናይ ቀን ተመኘሁ። የእስራኤል ነዋሪዎች ኢራን እኛን እንደ ሰው እየቆጠሩን አይደለም፣ ጭራሽ አዳዲስ ሚሳይል ሙከራዎች እኛ ላይ እያደረጉም ይገኛሉ በማለት ድምጻቸውን እያሰሙ ይገኛሉ። የሩሲያዊ ኦርሽኒንግ ሚሳይልን የሚመስለው ይህ ሚሳይል ምሽቱን ኢራን ማስወንጭፎ፣ ከኢራን ለአሜሪካ የተላለፈ ሌላ ግልጽ መልእክት ሳይሆን አይቀርም። ስህተት ከሰሩ እስከ ሦስት ሺህ ኪሎ ሜትር ርቀት ያለው የጦር ስፍራዎችን ለሚሳይል ጥቃት ተጋላጭ እንደሚሆን የሚገልጽም ይመስላል። እናስ እጅል ማታ ስራውን እየሰራ ነው ያደረው። እስቲ ከቻላችሁ ለእስራኤል የምታሽቃብጡ ኢትዮጵያውያን ድረሱለት። እግረኞች ይህንን መረጃ ሳሰሙ በፍጹም ከቤታችሁ እንዳትወጡ አስቸኳይ የተባለ የጥንቃቄ መልእክት ልንገራችሁ። ላልሰሙት ሼር እያደረጋችሁ አድርሷቸው። አዲስ የወጡ የእግረኞች የትራፊክ ቅጣቶች እንግዲህ እንደምትመለከቱት እሺ፣ ዝርዝሩ ይፋ ሆኗል። ዝርዝሮቹ በምስሉ ላይ እንደምትመለከቱት ናቸው። ልንገራችሁ፣ ተገቢው ጥንቃቄ ሳያደርግ መንገድ ያቋረጠ አንድ መቶ ብር፣ ለተሽከርካሪዎች በተፈቀደ መንገድ ላይ ያለበቂ ምክንያት የቆመ ወይም የተጓዘ አንድ መቶ ብር፣ የእግረኛ መንገድ በሌለበት የመንገዱ ቀኝ ጠርዙን ይዞ የተጓዘ አንድ መቶ ብር፣ ለእግረኞቹ መንገድ ተብሎ ከተከለከለ መንገድ ውጭ የተጓዘ አንድ መቶ ብር ይቀጣል። በህብረትም ሆነ በግንብ ተለይተው የታጠሩ መንገዶች ዘሎ መንገድ ያቋረጠ 150 ብር፣ በጆሮ ማዳመጫ የተለያዩ ድምጾችን እያዳመጠ አሊያም ደግሞ ስልክ እያናገረ መንገድ ያቋረጠ 150 ብር፣ ለእግረኞች ክልክል ነው የሚል መልዕክት ባለበት መንገድ ወይንም ደግሞ እግረኞች እንዳያቋርጡ በተከለከለበት የማሳለጫ ወይም የቀለበት መንገድ ያቋረጠ 150 ብር ቅጣቶቹ ናቸው። በእነዚህም ሰንጠረዥ ከተራ ቁጥር አንድ እስከ ሰባት ባሉት ታዲያም ጥፋቶች ውስጥ አንዱን ፈጽሞ ክፍያ መፈጸም ያልቻለ አሊያም ደግሞ ክፍያ መፈጸም ያልፈለገ ማንኛውም ሰው ቅጣት ተመጣጣኝ የሆነ ማህበራዊ አገልግሎት ቅጣት እንዲሰጥ ይደረጋል ማለት ነው። አይ እኔም ምል ምን ብንሰራ ነው ማንቀጠው? እቺንም ዜናው ከዛው ብታጣራለን፣ በጣም አሪፍ ነው። ለች ወላሂ ነው የምላቸው። አጀማ እቺ እህታችን ሼሆቻቸው አሸመደዷት እንጂ ከየት የሚያመጣቸው አይደለም። አሸመደዷት፣ የሸመደደችውን ተናገረች፣ አለቀ። ቁርአን ላይ ብትፈልጉ አታገኙት፣ ሐዲስ ላይ ብትፈልጉ አታገኙት፣ የሰሃቦች ንግግር ላይ ብትመለከቱ አታገኙት፣ የታቢዒዎች ንግግር ላይ ኑ አታገኙት። ቃላቱንም ሆነ በተዘዋዋሪ መንገድ አስተምሮቱን ባጠቃላይ አላህ በየቦታው አለ ቢለውን አስተምሮ አንድ አስተማሪ የለም ቁርአን ሐዲስ የሶሓቦች ንግግር ታብዒ እንግዲህ ተመልከቱ። ከአራቱ አንድ ቦታ አታገኙም። ይህንን አስተምሮ ማለት ነው አላህ በየቦታው አለ ምናል፣ የሚለው አላህ ያለ ቦታ አለ ምናል፣ በየሽንት ቤቱ አለ ምናል። አላህ ከአርሽ በላይ መሆኑን ግን ቁርአን ላይ ስትመጣ አዘንብባለ የማስረጃ ማዓት ማለት ነው። አረሕማኑ አለል አርሽ እስተዋ፣ አረሕማን ከአርሽ በላይ ነው፣ በአርሹ ተስተካከለ ይላል። አሚንቱም መንፊስ ሰማ በሰማይ ያለውን ከላይ ያለውን ተመልከቱ ሰቢሕ ስማ ረቢከል አዕላ የላይኛውን ጌታ አጥረው። የኢስራ ወል ሚዕራጅ ተመልከት። ነብዩ መሐመድ ዐለይሂ ሶላቱ ወሰላም አምስት አውቃት ሶላትን ተቀብለው ሲመጡ ከአርሽ በላይ ሂደው አላህ ፊት ተነጋግረው፣ መካከላቸው ላይ ኑር ብቻ ይዟቸው፣ በአይናቸው አላህን ሳያዩ በንግግር ግን አላህን ከአርሽ በላይ ሂደው አናግረው ታሪክ ይታወቃል አይደል? ሙሳን መልሰው ሙሳን አናግረው አስቀንሰው ምናል ይሄ ድንቁ ለራሳቸው ይቀበሉታል ነው። መሐመድ አወል መሐመድ አወል የተባለው ሸይጣን የሆነው ሰውዬ ማለት ነው። በመንዙማው ይናገር ነበር። ነብዩ መሐመድ ከአርሽ በላይ ሂደው እንዳወሩ ከአላህ ጋር መንዙማው ላይ ይናገር ነበር። እያወቁ ይክዳሉ ኦኬ፣ እያወቁ ይክዳሉ ማለት ነው። ወነዑዙ ቢላ በሽታ ነው። ሸኾቻቸው ያሸመድዷቸዋል። ተመርዘው ያድጋሉ። አንድ ማስረጃ የለም። ወደ ሐዲስ እንምጣ ለማ قد الله <سؤال> الخلق كتب في كتابه فهو عنده فوق العرش بخاري አላህ ቀዳና ቀደርን ሲጽፍ ማለት ነው። የስ ነበረ የሚጽፍ በኪታቡ ከዓርሽ በላይ ፈውቀል ዓርሽ አርሽ እዛው ማለት ነው። ተመልከቱ እንግዲህ ሌላ ታሪክ እንጨምር ሶሄ ነው እንግዲህ ኤ ለራሱ አታመጡልኝ፣ አላህ በየቦታው አለ የሚል ፍ አታመጡም፣ እናንተም አታሰቡትም። ሲጀም ሲቀጥል የሚታወቀው ታሪክ አለ። ነብዩ መሐመድ ላ ላም አንዲትን ሴት ባሪያ ሆነችን ሴት ጠይቀዋት ስለ እምነቷ ማለት ነው እኔ ማነኝ ብለው ጠየቋት። የአላህ አላህ መልእክተኛ ነህ። አላህ የት ነው? አህባሾች አላህ የት ነው ተብሎ አይጠየቅም ይላል ነብዩ መሐመድ። አላህ የት ነው ያሉ እየጠየቁ የራሳቸውን የሚቀበሉት እኮ ሐዲስ ነህ። አላህ የት ነው ብለው ጠየቋት። ከላይ ነው ብላ ተናገረች። ብዙ ማስረጃዎችን ማቅረብ እንችላለን። እና አላህን ፍሩና ተመለሱ ነው። እሺ ይሄ የውስጣችን ችግር ነው፣ ግን ዘጠነኛው ሺ ችግሩ ከኛ ጋር ምንድነው? የምሬ ነው እምላችሁ። ዘጠነኛው ሺ ከኛ ጋር ችግሩ ምንድነው? ሙስሊም ሆነ ዘጠነኛው ሺን የምታይ ከሆነ ከዛሬ በኋላ ልታቆም ይገባል። እስልምና መጫወቻ አይደለም።

ለኛ ለመልካም ሰው ገሃነም ትባላለች ከዛ ነው የመጣሁት እሷንም ገሃነም ውስጥ ጎዳና ተዳዳሪ ሆኖ አልስባል ልረዳህ ነበር ሄድኩት ነገር ግን መልካም ሰዎች ብቻ ነው ወላሂ ነው ምላችሁ የእስልምና መገለጫ የሆነውን ጀለቢያና ጥምጣ ማድርገው እንደዚህ አይነት ንግግር መናገራቸው ከውስጡ ሚስጥር አለው። እንግዲህ ከገሃነም ነው የመጣሁት ወደ ገሃነም እንሂድ እያለው ነው የሚገኘው ለምን የእስልምና ልብስ ለብሶ እንደዚህ ሊል ቻለ ለምን የሌላ እምነት ተከታዮችን ልብስ አልለበሰም? ለምን ኖርማል ልብስ አለበሰም? እስልምና የማንም ማጫወቻና መላገጫ አይደለም። ከዚህ በፊት ተመልክተናል ኒቃብ የለበሰችን ሴት አሸባሪ በማለት ድራማ ሲሰሩ እንደነበር እነዛ ሰዎች ይቅርታ ጠይቀዋል። ሙስሊሙን ማህበረሰብ እንደዚሁም ደግሞ ያንን ድራማ ከዩቲዩባቸው ላይ አጥፍተዋል። እናም ሁላችሁም ሙስሊሞች ዘጠነኛው ሺህ የሚባል ቲክቶክ ወይም ዩቲዩብ አካውንት ካለ ከዛ ቲክቶክና ዩትዩብ አካውንት ራሳችሁን ንፁህ አድርጉ። እነዚህ ሰዎች ሙስሊሙ ማህበረሰብ ይቅርታ ሊጠይቁ ይገባል። ያንም ቪዲዮም ሊያጠፉ ይገባል። እስልምናን ለማንቋሸሽ ለማዋረድ፣ እስልምናን ዝቅ ለማድረግ ከሚያስቡ የዩቲዩብ እና የሶሻል ሚዲያ አካውንቶች ልትርቁ ይገባል። እነዚሁም እስልምናን የሚያንጸባርቁ እስልምናን የሚደግፉ የዩቲዩብ ቻናሎችን ደግሞ በመደገፍ አብሮቸቸው ልትዘልቁ ይገባል። ይቅርታችሁ ምን ይጠቅመናል? ፕሊስ፣ ነገሩኝ። ይቅርታቸው ምን ይጠቅመናል? ያ መልእክት እኮ ኢሚሊየንስ አልፏል። ሰው አይቶታል። የሚፈልጉትን እይታ የሚፈልጉትን መልእክት አስተላልፏላ ይቅርታ፣ ከዛ በኋላ ምንም ሚኒንግለስ ነው። እንደኔ ሰው እኮ በሶሻል ሚዲያ አንዴ ሌላ ሰው እንደዛ ሲያደረግ ከዛ ይማራል። ግን እነዚህ ደጋግሞ ደጋግሞ እንደዚህ አይነት ነገሮችን እያረጉ ነው። ብቻ ምን እንደመላቸው አላቅም። ይቅርታቸው ግን ሚኒንግለስ ነው። እንግዲህ በመካከለኛው ምስራቅ ዓለምን እያስፈራ ያለው ጦርነት እየተካሄደ ያለው በቀይ ና በአረንጓዴ ነው። አረንጓዴ እንደምትመለከቷት ኢራን ናት፣ ቀይ እስራኤል ናት። እስራኤል የኢራን ና አንድ መቶኛ ታክ ግን፣ ሁለቱ ሀገራት ከሚያደርጉት ጦርነት በላይ ኢትዮጵያ ውስጥ ያለው ጦርነት በስቷል። ኮመንት ላይ ፍሪ እስራኤል፣ ፍሪ ኢራን፣ እስራኤል ታሸንፋ፣ ኢራን ድል ለኢራን። ዘ ዋር ኢዝ ኖት ሪሊጅን ቤዝድ፣ ሃይማኖታዊ አይደለም ጦርነት። ጦርነቱ ሃይማኖታዊ ቢሆንማ ዘጠና ስምንት ፐርሰንት ምናምን ክርስቲያን ተከታይ ያላት ራሻ ከኢራን ጎናት ቆሙ ነበር፣ እንዲሁም አረብ ኤሚሬቶች ሙስሊሞች ከእስራኤል ጎና ይቆሙ ነው። በእርግጥ በሃይማኖት ከወሰድ ነው ኢራን ውስጥ አብዛኛው በሚባል ደረጃ ሙስሊ ሙስሊም ነው። ግን እስራኤል ውስጥም አብዛኛው በሚባል ደረጃ ሙስሊሞች ናቸው ማለት ነው። ክርስቲያኖች በሺዎች የሚቆጠሩ ክርስቲያኖች ናቸው እስራኤል ውስጥ ያሉ። ከአይሁዶች ቀጥሎ ከፍተኛውን ቁጥር የሚይዘው የሙስሊሞች። እንደውም ፍልስጤም ና ጋዛ ውስጥ ያሉ ክርስቲያኖች ይበልጣሉ። ጋዛ ና ፊልስጤም ያሉ ክርስቲያኖች ከእስራኤል ይበልጣሉ ተብሎ ይታሰብ። በቃ ምን ልበላችሁ፣ ዘዋሪዝ ነው ትርልጅን ቤዘድ እዚ፣ ኢትዮጵያ ውስጥ ሃይማኖታዊ ጎራ ለይታችሁ ፍሪ እንደዚህ ምናምን ያላችሁ ምትበሻሸው፣ ስቶፕ ስቶፕ ስቶፕ ስቶፕ ስቶፕ ስቶፕ። እነዚህ ሁለቱ ሀገራት ታስባችኋል። ግን አንድ ድንበረኛ ቢሆኑ ኢራን እስራኤልን የምትጨብጣት ነው አይደለም ይመስል

ጊዜው የሳቅ ዘመን ነው። ሰው በማያገባው ገብቶ ለሰው ሀገር እንደዚህ ከሆነ የራሱን ሀገር ደግሞ። በነገራችን ላይ እስራኤል እነዚህን ሰዎች ምን እንዳስነካቸው አላውቅም። በእስራኤል ፍቅር እያበዱ ናቸው። ይመቻቸው እና ለዛሬ ያዝንላቸው ፕሮግራም ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።